መቼ ረጋና ነው መቼ የረጋውን ነው መቼ የገዛ በሙሉ አልረጋም። እኔ አልጠጣም ይዘችት እኔ አልጠጣም በሙሉ ይዘችት ውሃ ነው የምጠጣው። ውሃ ይኸው የተንቧጫቧጫ አልጠጣም እኔ እያወሰ ይዘህ ሂድ እንደዚህ ሰላም ቢሉኝ የመጡ ሰዎች ይዞ የመጡት ውሃ የእዚያ ውሃ በቀደም እዚህ ሰላም ቢሉኝ የመጡ ሰዎች እያይ ይዞ የመጡት ውሃ የእዚያ ይሄ ውሃ ውሃ አስታወቀኝ። ወጣ ይዘችል አልቀጣ አልጠጣም። ይሄ ውሃ ይሄ ውሃ ነው የምጠጣው። ይሄ ውሃ ውሃ ሞልቶ ሌላ ሞኝህን አታል ይኸው ይኸው ውሃ እኔ አልጠጣም። ሌላ ማርያም፣ ሚካኤል እዝጌር ያመጣልኛል። ሌላ ወይ ነገ ሳይመጣም ደግሞ ቢቀርም የማሽን ውሃ ማሽኑ ውሃ አልጠጣም። ምን ይሸንን አልጠጣም። ምን ለባርክ አልጠጣም። አፍባ ምንም አይነት ጭራሹንም ስጠጣ ስታጣ ሰው ብቻለሁ፣ ተመስገን። ታቃቂ በሰቃ ታቃቂ በሰቃ ሶስት ሶስት ሊትሮ እርጎ ነው ያመጡት። ታቃቂ በሰቃ የመጡት ሰዎች ሶስት ሊትሮ እንደ ዳቦ የሆነ እርጎ ስጠጣ ከርሜያለሁ። ሰምብቻለሁ አልፈልግም። ይዘች ያው ብሩን ስጡኝ። እሺ ብር ስጡኝ። አልጠጣም አልጠጣም። ለምንም አይነት የምኑን ብር እሰጥሀለሁ? ያሉኝን ብር ስጡኝ። እሱን አመጣህበት፣ አሁን ወተህ ተመጣህበት፣ ሱቅ መልስ እና ነው እሱን እሰጥሀለሁ